የኢኮኖሚ አቅም ያላቸው የሙስሊሙ ማህበረሰብ ናቸው ስለዚህ ነገ መርሳም ስንገባ እነኝህን ሰዎች ላይ እርምጃ ከመውሰድ ወደኋላ እንትና ሁሌ ያለውን መስጊድ ይመታል። በምንድን ነው በጥይት በጥይት እሺ እነኝህ ሰዎች ናቸው የመቱት ማለት ነው በኋላ እራሳቸው አመኑ ማለት ነው የመቱት እነሱ ናቸው ራሳቸው ፋኖን ከሙስሊሙ ማህበረሰብ ጋር ግጭት ለመፍጠር ሲከድ የነበረበት መንገድ መረጃ ፋክት ነው ግን ማለት አ ፋክት ነው እኮ ነው ያምነው። ተጣራ። ይሄ ነገር ሰዎቹ ተለዩ። ዛሬ አትይዘናቸዋል ማለት ከመርሳ ያሉት አፍሲዎች ጋራ ተናበው የሚሰሩ ሰዎች እንደሆኑ እያንዳንዱ መረጃ እየደረሰ ነው ያለው። እንደ አጠቃላይ የተዋጋ ነው፣ ደው ገምቦ በር ነው ገምቦ በር ተዋጋ ነው፣ እዛ ጨረሰ ተመልሰ፣ ቀጥታ ወደ መጣንበት የምሄድ ነው ማለት ነው። አሁን ያኔ እንትና ኩሌ ያለውን መስጊድ ይመታል። በምንድን ነው በጥይት ይመታና፣ ከዛ በማን ተመካኝ፣ በእኛ ማለት ነው። ምንም የማይገናኝ ማለት ነው። ሁሌ እና ገምቦ ብር እንግዲህ አስቡ ፋኖች መጡት ተብሎ ፋኖች አልመጡም ተብሎ ኑሮ እዛ ተያዘ፣ መነጋገር ተጀመረ። እንዴት ሊሆን ይችላል ምናምን እነኝ ሰዎች ናቸው የመቱት ማለት ነው። በኋላ እራሳቸው አመኑ ማለት ነው። የመቱት እነሱ ናቸው እራሳቸው። ስለዚህ ምንድን ነው ፋኑን ከሙስሊሙ ማህበረሰብ ጋር ግጭት ለመፍጠር ሲከድ የነበረበት መንገድ ነበረ። አለቀ። ስለዚህ ጊዜው እንትን ብሎ ብንለው እንጂ ከዚህ በፊት ነበረ ልንሄድ ስንጠብቃቸው የነበረው ማለት ነው። ሀሰን የሚያደረገው በዚህ ልክ ነው ያደረገው ማለት ነው። ስለዚህ ይሄ ነው የሆነው ማለት ነው። ስለዚህ አሁን ወደ መረጃው ፋክት ነው ግን ማለት ነው ነው ለኛ እኮ አይደለም ያለው። ያመኑት ለዚህ ነው ያመኑት። አሃ ለዛ ነው ያመኑት። ስለዚህ ግ አሁን ግጭቱ እኛ ከሙስሊሙ ማህበረሰብ ጋር ግጭት እንዲፈጠር ወይም ደሞ ጥላቻ እንዲያደርበት የማድረግ ይሄን ነበረ ሲሰሩ የነበሩት። ማን ተጣራ፣ ይሄ ነገር ሰዎቹ ተለዩ። እዛው ተናግሮ ነው እነከሌ እነከሌ እንደዚህ ተብሏል ተባለ። ስለዚህ ዛሬ አትይዘናቸዋል ማለት ነው። አሁን ነገ የሚያጠላል በመሰረቱ ማን ማምር ማወቅ ያለው አሁን አሁን አሁን አሉ ክርስቲያኖች ማሉበት መርታ ላይ ያለውን ወንጀል በተለይ አሁን እነበሪውን ሌሎች አብዛኛዎቹ እንግዲህ እዛ ሁለት መቶ ሺህ ብርም ከዛ በላይም ለመከላከያ እየሰጡ ማህበረሰቡን የሚያስደበድቡት እዛ ላይ ትልቅ የኢኮኖሚ አቅም ያላቸው የሙስሊሙ ማህበረሰብ ናቸው። ስለዚህ ነገም መርሳም ስንገባ እነኝህን ሰዎች ላይ እርምጃ ከመውሰድ ወደኋላ አንልም። አሁን ይሄን ታሳቢ አድርጎ ነው መሄድ ያለበትና ቅድምን ኮሎኔል ሲነግሩን ሲነግረኝ አይ በዚህ አቋን አይደለም ሰዎቹ። በዚህ በዚህ ልክ ጥፋት ስላጠፍኩ ነው ብዬ ነግሬዋለሁና የሆነ ያለ እንትን ማለት አንተም ይሄን ነገር ማለት ከእኛ በላይ ምልስ ታደርገዋለህ። እሺ፣ ለምሳሌ አሁን ይሄ ወደዚህ ዘቅዝቆ አቂ የሚባል ነገር አለ ማለት አመለካከት፣ አህባሽ ወሃቢያ የሚባል የሁለት እንትናል ሁለቱም ከጀርባቸው ህዝብ አላቸው። አዎ እነዚህን ህዝብ ያላቸውን አካላቶች አንደኛው አካል እኛ ላይ ጥርጣሪ እምነት የለውም ፍርሃት ስጋት አለብን። ይሄ አንደኛው አካል ደግሞ ዘመን ተቀየረ አይነት ነገር ሳቢ ያላቸው ሰዎች ተውጣቸው አሉ። ሁለቱም ደግሞ ምንድነው ከጀርባቸው ህዝብ አላቸው። ስለዚህ ይሄንን ከምን አንፃር ነው አሁን እኛ ያየነው እዚህ ማለት ነው። ሁለቱም ስላላቸው ሁለቱም ለኛ ስለሚያስፈልጉን ፖለቲካ እኛ እንትን ካልን ማለት የወጣንበትን አላማውን ስናደርግ በየት በምን መልኩ ማስተዳደር አለብን የሚ የጋራ እናደርጋለን። አሁን ላይ ግን እስከዛሬ በመጡበት ሂደት ይቀጥሉ። አንዳቸው ባንዳቸው ላይ መነሳት እንኳን ቢኖር እኛ ጣልቃ ባለመግባትና በነበረው እንዲቆይ ከማለት አንጻር ነበርና ይሄንን ይሄ ድርጊት አድርገው ጭራሹን ከዛው የተማመኑበት ሁኔታ ካለ ይሄ ትልቅ አደገኛ መርዝ ነውና ምንም ምንም ማድረግ አይቻልም። ተረዳ አይደል ይሄ ነው የሆነ እና ደግሞ ነው የምነግርህ ማለት ነው። ሀሰን በጣም መረጃ ክፍተት የለበት እስካሁን በጣም ኦፕሬሽን የሰራው ሀሰን ስለምጠቅመኝ ሀሰንማ ከብሮ ሰው ነው። በምንም አይነ በአይነት አይነት ማለት ነው በስህተት ሰው ይዞ አያውቅም። በስህተት ሰው አስገድሎ የማያውቅም እና እያንዳንዷን ነገር አጣርቶ ሌባም ከሆነ ማለት ነው ማስረጃ ነዝር ያለው መረጃ የሚሰጠውን እንኳ ማለት ነው መልሽ የሚይ አንተን ነው የምመታ አንተን ነው ብሎ በዛ ልካ አረጋግጦ ነው እና አፈን ነው ተወሰኑ ልጆች ጋራ ተልዕኮ እንትን ያለው ድሮ እኛ ዋናው ቁም ነገሩ ተምረው እንዲመለሱ ስለሆነ ናቶሎ እና እንትን እንድትል ብሎኛል። እኔ እዚህ ያለውን ብርታን የላከኝ እንትን ስላለ ነው። የዚህ ሽምግልና ጉዳይ ጨርሼ ቀጥታ ወደ ወደዛ እሄዳለሁ። ሰዎቹን አገኛቸው። ግን ሰዎቹ ድሮ ከመርሳ ያሉት አክሲዎች ጋራ ተናበው የሚሰሩ ሰዎች እንደሆኑ እያንዳንዱ መረጃ እየደረሰ ነው ያለው። ይህን ነገሰነት

በኢሞሽን እንትን እንዳይል በሚል ነው እንጂ ይሄ አንተ ጉዳዩን እንደውም አንተ እንደምታውቀው ሲነግር ሲነግር ኮሎኔል ምንም ችግር እንደሌለውና ማለት ፋክት ያልሆነ ነገር እንደማትቀበልም አውቃለሁኝና በቃ ችግር የለውም። አሁንም ቢሆን አሁንም ቢሆን ፈርዘር ማለት ነው እያንዳንዳንድ ነገር እንትን ሳይል ሰዎቹ ምንም ነገር ሊሆን የሚችልበት ነገር አይኖርም። ና ብሎኛል። እሄድ ያለሁት ይሄ ወንጀል የተፈጠመው እንግዲህ መቼ እንደተዋጋን ታውቃለህ። ከዛ ጀምሮ ነው የሰማነው ማለት ነው። በሶስተኛ ቀኑ በአራተኛ ቀኑ ሰዎቹ አምነዋል። በቃ እነሱ እንደተኮሱት የተኮሱት ደግሞ የኛን ስም ለማጠልሸት እንደሆነ ለማህበረሰቡ አምነዋል። ያንን እኛ ጆሮ ጋር ደርሷል። ጆሮ ያንን አሁን አምናሉ አያምኑ፣ እሱን ደግሞ እንዳትለቅ ያለው ነገር እሺ፣ ሰላም